ዛሬ ስድስት የሊደርሽፕ ስታይሎችን ወይም የአመራር ዘይቤዎችን እነግራችኋለሁ። እናንተ ደግሞ አለቃችሁ የሚከተለውን የአመራር ዘይቤ ኮመንት ላይ ያስቀምጡልኛላችሁ ማለት ነው። የመጀመሪያ አምባገነናዊ አመራር የምንለው ነው። በእንግሊዝኛም አውቶክራቲክ ሊደርሺፕ የምንለው ነው ማለት ነው። በዚህ ሊደርሺፕ መሪው በውሳኔ አሰጣጥ ላይ የማንንም ተሳትፎ ሳይጠይቅ በግሉ ወስኖ ለተከታዮቹ ውሳኔውን የሚያሳውቅበት ሊደርሺፕ ነው ማለት ነው። በዚህ ሊደርሺፕ ሰራተኞች ምን መስራት እንዳለባቸው፣ ምን መስራት እንደሌለባቸው መሪው ከላይ ሆኖ ያዛቸዋል ማለት ነው። ሁለተኛው ልውጥ ተኮር አመራር ወይም ትራንዛክሽናል ሊደርሺፕ የምንለው ነው ማለት ነው። በዚህ ሊደርሺፕ መሪው ተከታዮቹን የሚያነሳሳው ውጤታማ አፈጻጸም ያመጡትን ሰራተኞች በመሸለም ውጤታማ ያልሆኑ አፈጻጸም ያመጡትን ሰራተኞች በመቅጣት ነው ማለት ነው። ተከታዮቹ መሪው ካስቀመጠው አቅጣጫ ዝንፍ ሳይሉ ተግባር እየፈጸሙ ስለመሆናቸው ጥብቅ ቁጥጥር፣ ክትትልና ግምገማ ማድረግ ዋነኛ የመሪው ተግባር ነው ማለት ነው። በዚህ በልውውጥ ተኮር ወይም ትራንዛክሽናል ሊደርሽፕ ሶስተኛው ትራንስፎርሜሽናል ሊደርሽፕ ወይም ምርታቢ አመራር የምንለው ነው ማለት ነው። በዚህ ሊደርሽፕ መሪው አጓጊ ተቃዋሚ ተቃዋማዊ ራዕይ በማሳየት ተከታዮች አዎንታዊ ለውጥ እንዲያመጡ ያነሳሳል ማለት ነው። ተከታዮች ወደ መሪነት እንዲያድጉ፣ የላቀ ውጤት እንዲያስመዘግቡ መሪው ያበረታታቸዋል ማለት ነው። መሪው ላስተሳሰብ፣ ለውጥ፣ ለፈጠራ፣ ለተቃዋም ባለቤትነት አጽንዖት በመስጠት ተከታዮቹን የሚያነሳሳበት የአመራር ዘይቤ ነው ማለት ነው። አራተኛው ሌዝ ፌር ሊደርሺፕ የምንለው ነው ማለት ነው። በዚህ ሊደርሺፕ መሪው በተቋም ውስጥ ምቹ ሁኔታ ብቻ በመፍጠር ተከታዮቹ በገዛ ፈቃዳቸው እንዲወሰዱና እንዲሰሩ በማሰብ እጁን ያነሳል ማለት ነው። መሪው ተቋማዊ ስራን በተከታዮቹ ላይ በመጣልና አስፈላጊ ሆኖ ሲገኝ ብቻ ብቅ ብሎ ከመታየት ውጪ ምንም አይነት ሚና አይኖረውም ማለት ነው። አምስተኛው አገልጋይ መሪነት ወይም ሰርቫንት ሊደርሺፕ የምንለው ነው ማለት ነው። በዚህ ሊደርሺፕ መሪው ከራሱ ይልቅ የተከታዮቹን ጥቅም በማስቀደም በልባዊ የማገልገል ስሜትና ፍላጎት የሚመራበት ሊደርሺፕ ስታይል ነው ማለት ነው። የመሪው ትኩረት የተከታዮቹ እድገትና ለውጥ ከመሆኑን ባሻገር ተከታዮቹ በተራቸው ሌላውን የማገልገል ስሜት እንዲያዳብሩ የሚያበረታታበት ስታይል ነው ማለት ነው። ይህ ሰርቫንት ሊደርሽፕ ወይንም አገልጋይ መሪነት የምንለው ማለት ነው። ስድስተኛውና የመጨረሻው አካታች አመራር ወይንም ኢንክሉሲቭ ሊደርሽፕ የምንለው ነው ማለት ነው። በዚህ ሊደርሽፕ መሪው በተከታዮች መካከል ያለውን ልዩነት በማወቅ እና በማክበር የሁሉም ድምፅ በውሳኔ ስጣት ሂደት ውስጥ መካተቱን ያረጋግጣል እንዲካተትም ያደርጋል ማለት ነው። መሪውም የተሻለ የስራ ተሳትፎ ፈጠራ፣ እንዲሁም ተቋማዊ ባለቤትነት እንዲረጋገጥ የሚሰራበት የሊደርሽፕ ስታይል ነው ማለት ነው። ይህ የመጨረሻው ኢንክሉሲቭ ሊደርሽፕ ስታይል የምንለው ማለት ነው። በእናንተ ተቋም ውስጥ አመራሮቻችሁ ምን አይነት የአመራር ዘይቤ እንደሚከተሉ ኮመንት ላይ ታስቀምጡልኛላችሁ።